ክርስቶስ እንደ እኔ አይነት ሰው ነው ብለ ደፍሮ ለመናገር ብቃቱም የለህም፣ ስልጣኑም የለህም። ይሉ ቆይ ልጨርስ። ለመሳቅ ግዥ ለምን መሰለህ? አንተ ታሊኮ ነው አልክም፣ ምን አልክም፣ እሱ እኔን አያሳስበኝ። ግን ክርስቶስ የአንተ ነፍስ የማዳን ምን አለው? ስልጣን አለ ወይም ጉልበት አለ? እሱ ላይ ነው የሚቆምት። ሁለተኛ ደግሞ ቆይ ልጨርስ። ኢየሱስ ክርስቶስ እግዚአብሔርን ይፈራዋል ወይስ አይፈራውም? እንደ አምላክ የሚፈራ ሰው እኮ ችሎታ ስላለ እኮ ነው፣ አቅሙ ስላለ እኮ ነው፣ ስልጣን ስለተሰጠ እኮ ነው። እሱ እኮ አንተን የማዳን ምን አለው አቅም አለው። አሁን እዚህ ጋር ከክርስቶስ ጋር ልትስተካከልም አችልም። ወንድሜ ነህ። ከክርስቶስ ጋር አንድ አይነት ነኝ አንተ አይደለም የምትነግረኝ። አንደኛ ያንስ መልእክት ምዕራፍ ሦስት ላይ ቢገለጥ ነው ማዳን ስለማይችል የማዳን አቅም ቢኖረውም፣ እኔ ከራሴ አንዳች ላደርግ አይቻለኝም ይላል። እንደ ሰው አውዳል ከራሴ እኔ ማዳን አይቻለኝም አለ ወንድም ማድረግ አይቻለኝም። እንደሰው ነው ፈልጋለሁ፣ የማድረግም ካብ ነው አለ። ከራሱ ማድረግ የሚችል ሰው እንዴት ነው ከራሴ ማድረግ አይቻለኝም? እኔ የምሰራው የአብን አብን ስራ አብ የሰጠኝን ስራ ተልእኮ ነው የሚልህ፣ አሁን መልሰህ ካድከው እንዴ? መልሰህ ካድክ። ክርስቶስ አንተን ሊያድን እንደሚችል ካመንክ በኋላ መልሰህ ካድከው አንተ ነው። አብ ኖርማል ሆኗል ማለት ነው። ነው እኔ ሌላ ነገር አይደለም። ግን እዚህ ጋር ክርስቶስ አንተን የማዳን አቅም አለው። ራሱን ናብሴን ሊያነሳት እኮ ስልጣን አለኝ ስለ ስልጣን አይደለም፣ ራሱን የማዳን አቅም አለው ወይ? እንደ አቅም ባይኖሩ እንዴት ለብስን ሊያድናት ሊያጠፋትም ብቻ ነው። ራሱን የማዳን አቅም ካለው ከዚህ ሰዓት አለነኝ ብሎ ለምን ይጸልያል? ሰው ሰው አንተ ሰው እስከሆንክ ድረስ መለመን ባለብህ ቦታ ትላምናለህ። ኢየሱስም ሰው ስለሆነ ለመነ፣ አድነኝ አለ። ራሱ ፈጣሪ ነው እግዚአብሔር አድነኝ? ለምን ልንገርህ ልንገርህ የሰው ባህሪ ነው እኮ አንድ ነገር ትላለህ። ስለዚህ ሰው ስለሆነ አድነኝ ይላል። መልሰህ የሰው ባህሪ ነው፣ የአምላክ ባህሪ አይደለም። አምላክ አምላክን አይለምንም። ሲጀመር እሱ አምላክ እየሱስ የሚባል አምላክ የለም። አምላክ አምላክን አይለምንም። አምላክ አድነኝ ብሎ አይጮህም። ማንም በገዳዩ ፊት ሰው ነው እንጂ አምላክ አይደለም። ኢየሱስም በገዳዩ ፊት ሰው ነው እንጂ አምላክ አይደለም። አንተን ሊያድን የቻለው ኢየሱስ እንዳንተ አይነት ሰው እሱ ላይ ነው። ኢየሱስ ራሱን የማዳን አቅም አለው ወይ ወንድሜ? አለው ታዲያ፣ አድነኝ ብሎ እግዚአብሔር ለምን ይጸልያል? በቃ በስጋ ሰውነቱ ቅድም እንኳን አንድ ነገር አንተም ጦር ነው ከአብ ታሊኮ የመጣ እኛን ሊያድን የሚል መንፈሱ አልጸለም በዚህ በሰውነቱ ለማይ ነው ነው ለመነው የሚለውን ማስረጃ አምጣ። ወንድም፣ ትርክት፣ ተረት የአባቶችህን ትምህርት ተውና ቢብሊካል የሆነ ማስረጃ አምጣ። በስጋ ሰውነቱ ነው የጸለየው፣ በሰውነቱ ነው በመንፈሱ አልጸለም የሚለውን ማስረጃ አምጣ። በመንፈሱ ጸላ የሚል ማስረጃ አለ አንተ? አዎ። አሳይ። እንግዲህ ካመነ ይሄ ሰው ዛሬ ኮን ኢየሱስ ትምህርት ይወጣ አለ። መጀመሪያ አንተ በመንፈሱ ጸላ የሚል የዮሐንስ ወንጌል የዮሐንስ ወንጌል አንተ እኮ አሁን አንድ ነገር ላይ በእርግጥ በደንብ መስማት ብትችል ወይ መናገር ብትችል ነው። ቆይ ቆይ ስማ፣ በእግዚአብሔር በመስሎ ፈጣሪ ስማለች ወንጌል ኢየሱስ እኮ መማርና መስማት ቢችል ሲሉ ያስቀኛል። እናንተ ስለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነትና የምሰግደው ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና አለ። እዚህ ጋር ለምናውቀው እንሰግዳለን ያለው ኢየሱስ በምኑ ነው የሚሰግደው? አለ በምኑ ነው? አሁን ሌላ ነገር ውስጥ ይሄድክ አንተ። የተጠየቀው ምንድን ነው መጀመሪያ? በመንፈሱ ያመልካል ይጸልያል። የጸለየው በመንፈሱ ነው። የሰገደው የሚያመልካው በመንፈሱ ነው። የተጠየቀው ምንድነው? በመንፈሱ ነው የጸለየው አልክ። በመንፈሱ ይኸውና፣ በመንፈሱ ነው የሚሰግደው። በመንፈሱ ለተናገርከው ለቃሌ ታማኝ መሆን መቻል አለብህ። እኔ ራስን ነው መደማመጥ እንችላለን ይህን ጥያቄ መልስልኝ ወንድም። እኔ መሽከርከር ምናምን አይመቸኝም። የመጽሐፍ አንተ ያለው በስጋው ነው በመንፈሱ ነው ሰግዳለን የሚለው ምን ለአብ የሚሰግደው አንተ መጀመሪያ ያለው በስጋው ጸለየ ያስል አላምንም ስላልክ በስጋው ጸለየ አይልም ስላልክ በመንፈሱ ጸልያ ነው የምለው አልክ። በመንፈሱ ጸልያ የምለው ምኑ ጋር ነው ብዬ በጠየቅኩ ሰዓት መመለስ መቻል አለበት አስቀድሞ። እሱም አትመልስ ከሆነ ደግሞ ከንቱ ልፋት ነው። ላንተ መልስ መመለስ ነው። አሁንም ይሁን አደማመጥ ከቻለን ክርስቶስ አብ ሊኮት መጥቷል ካልክ አብ ሊኮ መጥቶ ያንተን ሕይወት ማዳን ይችላል ወይ ብዬ በጠየቅኩ ሰዓት አይችልም አልከኝ፣ መልሰ ደግሞ ይችላል አልከኝ። ሁለት አይነት ቃል ወደ ኋላ ተመለሰ። ሰዎች አሁን በራሲ በመንፈሱ ያመልካል፣ ይሰግዳል፣ ይጸልያል የሚል ነገር አሳየኝ አለ አአ ኢየሱስ በስጋው ሳይሆን የሚሰግደው ለአብ በመንፈሱ ነው የሚለውን ሳይሆን እዚህ ጋር እቺ ሴትዮዋ አሁን ለምሳሌ ቆይ ቆይ ቆይ እቺ ሴትዮዋ ማንፈስ ነች ከሱ ጋር እያወራች ያለችው ወንድሜ እኔ መንፈስ ነች መቻልኩ ስለሳተውና ሰዎች ለአብ የሚሰዱት ወንድሜ በመንፈሱ ሳለ የሚለው የነገር ነው ያለው። ነው የኔ ጥያቄ እሱ ነው። ልታሳየኝ የሄድከው በመንፈሱ ጸልያ የሚለው አለ አልከኝ። ምኑ ጋር ነው ያለው አልኩ፣ አላሳየኝ። ኦኬ። አሁንም ደግሞ ይሄንን ላሳየውና አሁን ደግሞ ኢየሱስ ሚቃትተው ወይንም የሚጸልየው በመንፈሱ እንደሆነ ላሳየው። አሁን ይሄ ሰው

የዮሐንስ ወንጌል ምዕራፍ 12 ላይ ራይነሪ ያለ አይደል? ከታች የዮሐንስ ወንጌል ምዕራፍ 12 ላይ በመንፈሱ ቃተተ የሚለውን ቃል ምዕራፍ 12 ቁጥሩን ቶሎ ነገረኝ። ምን አልከኝ? በመንፈሱ ቃተተ የሚለው ቁጥር ስንት ቁጥር? 23 ነው። ስንት አካባቢ ነው? ዞሮ ዞሮ አሁንም ማመን መቻል አለብህ። ኢየሱስ እንዳንተ አይነት ሰው አይደለም። አሁንም የኔ ማለት ማርቆስ ቆይ ቆይ ጀምሮ ከሰማይ ምልክት ከእርሱ ፈልገው እርሱም ይከራከሩ ጀመር። በመንፈሱም እጅግ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠውም አለ ይላል። በመንፈሱ ቃተተ ማለት ምን ማለት ነው? ወንድም ቃተተ ማለት ጸለየ ማለት ነው። ጸለየ ማለት ነው ነው የተባልከውን ነው አሳየ። ሌላ ተቆም፣ ይኸውና አሳየው። ቃል በቃል እኮ በመንፈሱ ቃተተ፣ በመንፈሱ ወዳ ወዳ አምላክ ይኸው ወደ አምላኩ በመንፈሱ ቃተተ ለመነ። ቃተተ ማለት ለመነ ማለት እኮ ነው። ነገሮች ላይ ወድም ወደም አታ ዞር ጸለየ፣ ያ ነው ያልከው ቃተተ ወይ አማርኛው፣ በመንፈሱ ቃተተ ማለት ነው። ባወጣከው ቃል መሰረት ራስህ መልሰህ አምጣ በመንፈሱ የሚለውን ለማውራት እንጂ ለቃሉ ታማኝ መሆን ስለማትችል እስኪ ከታች ያላችሁ ሰዎች፣ ቤሪያ ነው ለቃሉ ታማኝ ያልሆነው። እስኪ አቤኔዘር መጀመሪያ ለቃሉ ታማኝ ከሆንክ እውነተኛ በቃሉ የምታምን ሰው ከሆንክ ይኸውልህ በስጋው ወራት ከሞት ሊያድነው ወደሚችል ይችል አምላክ እንደጸለየ በትክክል በስጋው ወራት የሚለውን መቀበል ካቻለ ይሄው በስጋው ወራት በመንፈሱ ጸልየዋል ሊለን ነው እንግዲህ አሁን ተሽከርክሮ በመንፈሱ በስጋው ወራት አይደለም አይደለም በስጋው ይሄ ሞጃ አስጠብቱልኝ ጌታን ነው የምላቸው እንጂ ኦንሊ ጂሰስ ፈርሷል ከዛሬ በኋላ ኦልጂሰስ በመንፈሱ አብ ነው የሚባለው ትምህርት እንደሌለ፣ በመንፈሱ ኢየሱስ እንደሚጸልይ እንደሚፈራ ጀምር። ኢየሱስ ራሱ እግዚአብሔርን የሚፈራው በመንፈሱ ነው። ለምሳሌ ኢሳይያስ መጽሐፍ ምዕራፍ 11 ላይ በመንፈሱ ይላል የሚፈራው ማለት። ኢሳይያስ መጽሐፍ ምዕራፍ 11 ለኢየሱስ የሚተረጎም አንድ ቦታ አለው። ዕብራውያን መጽሐፍ ላይ ክፈትና አንብብልኝ። ቀይ ቀይ ቀይ ወንድሜ፣ በመጀመሪያ ኢየሱስ ራሱ እግዚአብሔርን የሚፈራው በመንፈስ ነው። እዚህ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር የእውቀት መንፈስ ይልና እግዚአብሔርን የመፍራት መንፈስ ይላል። እግዚአብሔርን በመፍራቱ ደስተኛ ያ እግዚአብሔርን ይፈራል የሚባለው ራሱ በመንፈስ ነው፣ በስጋ አይደለም ሰው

ይሰማል። ኦኬ፣ እሺ። ክርስቶስን ከሙታን ያስነሳው የእርሱ መንፈስ ማለት እርሱ የተባለው አብ ነው፣ የአብ መንፈስ ማለት ስለዚህ፣ የኢየሱስ መንፈስ አብ ነው ማለት ነው። ከየት መጥቶ ነው የኢየሱስ መንፈስ አብ የሚሆነው? ወንድም፣ አብ ነው አልከኝ እኮ የክርስቶስ መንፈስ ማለት አብ ነው አልከኝ። አሁን እኮ እረ አላልኩም። ሰውዬ፣ ክርስቶስን ከሙታን ያስነሳው ያስነሳው እርሱ የተባለው ማን ነው? እኔ መጽሐፍ ቅዱስ ላይ ክርስቶስን ከሞት ያስነሳው የእርሱ መንፈስ ነው አብ ነው አላልክም አሁን እኔ ወንጂ ተስና ሥላሴ አማኝ ቢራ ላይ የመሳቀቅም የለህም። ለዛ ዝምንም ሳታቀቅ ሳቀቅ ኢየሱስን ከሞት ያስነሳው ከሞት ያስነሳው የኢየሱስ መንፈስ ማን ነው ይላል? አብ ነው። ኢየሱስን ከሞት ያስነሳው እርሱ የተባለለት አብ ነው። እኔ ትምህርትህን ቦታውን አሁን ኢየሱስን ከሞት ያስነሳው የማን መንፈስ ነው ይላል? የአብ መንፈስ ነው አይልም። ክፍሉን አንብቦ ኢየሱስን ከሞት ያስነሳው የእርሱ መንፈስ ነው ይላል። ገላቴ አንድ ላይ ደግሞ እርሱ የተባለው ማን ነው? እግዚአብሔር አብ ነው ይላል። ስለዚህ የክርስቶስ መንፈስ አብ ነው ማለት ነው። አይደለም? የክርስቶስ መንፈስ አብ ነው። ታዲያ ኢየሱስን ከሞት ያስነሳው አብ አይደለ እንዴ? በጣም አሪፍ በጣም አሪፍ ተባርኩ እግዚአብሔር ይባርካችሁ አንድ ከባድ መገለጥ ሰጥተውኛል የክርስቶስ መንፈስ አብ ነው የክርስቶስ መንፈስ አብ ነው ነው ከብዶኛ አንብበና ጊዜ ልስጥ አንብበና ይሄንን ቆይ ቆይ ጭራውን እንደሚወጥ ዘንዶ ነው ማድረግ የክርስቶስ መንፈስ አብ ከሆነ ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል። አባብን ቀባው። ታዲያ የተቀባውማ ሰው ነው። መለኮት እንዴት ይቀባሉ? ኢየሱስ እኮ ሰው አምላክም ነው ተቀባ። ምን እንለውማ? ሰው ነው። የክርስቶስ መንፈስ የጌታ መንፈስ ነው በክርስቶስ ላይ ነው ያ የጌታ መንፈስ የክርስቶስ መንፈስም ተብሎ ተጽፏል መጽሐፍ ቅዱስ ላይ ይሄን ማመን አለበት ኦኬ አጥንትና ደም ነው የሚቀባው የክርስቶስ መንፈስ ኢየሱስን ከሞት እንዳስነሳ ታምናለህ የሰው መንፈስ ከሞት ያስነሳል እንዴ ሰው መልስልኝ ቤሪያ አጥንት የክርስቶስ መንፈስ ማለት ኢየሱስ በራሱ በመንፈሱ ሰውን ከራሱ አምላክ ስለሆነ ከሙታን ሰዎችን አስነሳው ታዲያ የኢየሱስ መንፈስ ነው ከሞት ያስነሳው? አብ ነው በመንፈስ ቅዱስ ያለ ሌላ ጊዜ የእግዚአብሔር መንፈስ የነቢያት መንፈስ ተብሎ ይቆያል። የነቢያት መንፈስ ተብሎ ይጣራል። እንዴት ኢየሱስ የኢየሱስ መንፈስ የኢየሱስ መንፈስ እንዴት ራሱን ከሞት ያስነሳዋል? ያ መንፈስ የነቢያት መንፈስ ተብሎ ይጠራል። አትሸፍን ማስረጃ፣ ዮሐንስ ወንጌል አስራ ዘጠኝ ላይ ይሄንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን እኔ አነሳዋለሁ ብሏል ኢየሱስ። ኢየሱስ ወልድ ብቻ ከሆነ ሰው ብቻ ከሆነ እንዴት እኔ ከሞት አስነሳዋለሁ ማለት ቻለ? ይሄን ትመልሳለህ? አዎ ይሄን ቤተ መቅደስ አፍርሶ ውስጥ በሶስተኛው ቀን እኔ ያነሳዋለሁ ነው እንጂ አላ ያስነሳኛል አይደለም። ኢየሱስ ራሱን ከሞት አስነሳለሁ ካለ ከሞት ያስነሳበትን ቦታ አሳየኝ እኮ። ኢየሱስ ራሱን ከሞት አስነሳ ሮሜ ስምንት አስራ አንድ ላይ እኮ ሰጠው ራሱን ከሞት ያስነሳው ኢየሱስ ነው፣ የእርሱ መንፈስ ነው ይላል። አዎ በስጋው ሞተ በመንፈሱ ኢየሱስን ከሞት ያስነሳው ራሱ ኢየሱስ ነው ይላል ይላል። እዚህ ጋር ክርስቶስ መንፈስ ነው ይላል። ቆይ ቆይ፣ እኔ ወንድሜ፣ ከአንተ ቢሾፖች የቤተ ክርስቲያን ቸርች ኢየሱስ ራሱን ማስነሳት የሚችል መንፈስ ያለው ሰው በምድር ላይ የለም። ከሞት ማስነሳት የሚችለው የኢየሱስ መንፈስ ብቻ ነው፣ ወዳጄ ያዝ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል። እግዚአብሔር የተባረከ ነው አብ። ኦኬ ክርስቶስ ማለት ምን ማለት ነው? ክርስቶስ እግዚአብሔር የተገለጠበት ሰው። ክርስቶስ ማለት ምን ማለት ነው? ዲፊኒሽኑ እኮ እሱን ነው እኮ እየነገርኩ ያለው የተቀባ ማለት ነው። እግዚአብሔር የተገለጠበት እሩ የክርስቶስ መንፈስ ማለት የተቀባው መንፈስ ማለት አረ